ከመኪና ማቆሚያ ግቢ ውስጥ ስፖኪዮ ሰርቀው ለማምለጥ የሞከሩ ተከሳሾች እጅ ከፍንጅ ተይዘው በእስራት ተቀጡ። ዋና ሳጅን ፈለጉ ሻሻግሬ ተከሳሽ አስራት ደምሴና ደረጀ ዳኛቸው የተባሉ ግለሰቦች የስርቆት ወንጀልን የፈጸሙት የካቲት 7 ቀን 2017 ዓ.ም በሌሊቱ ክፍለ ጊዜ ሲሆን በጉለሊ ክፍለ ከተማ ወረዳ 10 ልዩ ቦታው ሸጎሌ አካባቢ ሰለፍ መስጊድ የመኪና ማቆሚያ ግቢ ውስጥ ነው። የግል ተበዳይ አቶ መግባር ሽተይ ከአዲስ ፖሊስ ጋር በነበራቸው ቆይታ እንደተናገሩት ከመኪና ማቆሚያው ድርጅት ጋር የቆየ ደንበኝነት የነበራቸው መሆኑን በመግለጽ ለመሰል ወንጀሎች መከሰት እንደ ችግር የጠቀሱት የጥበቃዎች የንቃት ማነስ ነው ብለዋል። ለረጅም ጊዜ ነበር አቆም የነበርኩት ወራይ ወራይ ክፈያ ነው ማቆመው። አስተማማኝ ነው ተብዬ ነው። ሌሊት 12 ሰዓት ላይ ከጧቱ ደወሉልኝ። ከሰረቀ የሚሉት 8 ሰዓት ተኩል ላይ ነው። ሲሄድ አንዱ ስፖኪው ተገንጥለው ወስደውታል። ሁለተኛው ተንጥልጥሏል። ሁለተኛውን ደግሞ የተያዘው ፖሊስን የያዘው የፖሊሶች በመደዋወል ተፖሊሶች ጋር ተነጋግረው ይዘውታል። አብዛኛውን ጊዜ የሰፈር ጥበቃ ቀን ሲሰራ ውሎ ማታ ሲደክመው ሊተኛ ይችላል። ይሄ መሆን ያለበት እንደኔ እንደኔ ሁለት ሶስትም ሆኑ ቀን ሲሰራ የማይውል ሰው ቢሆን ወይ ተኝቶ ያለ ቢሆን ሲሰረቅ የሚሆን ሲሉ ስለማይተኛ በነቃ ሁኔታ ሊከታተል ይችላል ብዬ ጠብቅ ገምታል። በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ማስረሻ ዳኘው እንደገለጹት ተከሳሾች አባሪና ተባባሪ በመሆን ኮድ 206108 አዲስ አበባ ከሆነ የቤት መኪና ላይ አንደኛ ተከሳሽ በግራ በኩል ያለውን ስፖኪዮ ገንጥሎ ይዞ ሁለተኛውን ለመገንጠል ሲሞክር ሁለቱም ተከሳሾች መያዛቸውንና በተያዙት ተከሳሾች ላይም አስፈላጊው ምርመራ ተጣርቶ በአቃቢ ሕግ በኩል ክስ እንደተመሰረተባቸው ተናግረዋል። ከነ ኤግዚቢቱ በእኛ በፓስተር ፖሊስ ጣቢያ ወንጀል መከለ ወንጀል መከላከል አባልና አመራሮች እጅ ከፍንጅ ከተያዘ በኋላ ሁለተኛ ተከሳሽ ደረጀ ዳኛቸው የተባለው በአካባቢው ወንዝ ለወንዝ ተደብቆ ለማምለጥ ሲሞክር የኛ ፖሊሶች ደርሰው ሁለቱንም ተጠርጣሪዎች ከነ ኤግዚቢቱ ይዘው ወደ ፖሊስ ጣቢያ ከመጡ በኋላ የግል ተበዳይን በመጥራት የከሳሽነት ቃሉን እንዲሰጥ አደረግን። ከዛም ወደ ወንጀል ስፍራው በመሄድ የተለያዩ አካባቢዊ እና የሰው ማስረጃዎችን አሰባሰብን። ተከሳሾቹ በአጎራባች ፖሊስ ጣቢያዎች ጭምር በሌሎች መዝገቦች የወንጀል መዝገቦች የሚፈለጉ ደጋጋሚ ወንጀለኞች ናቸው። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎትም መጋቢት 25 ቀን 2017 ዓ.ም ምረት በዋለው ችሎት በእያንዳንዳቸው 6 ዓመት ጽኑ እስራት እንዲቀጡ የተወሰነባቸው መሆኑን ዋና ሳጅን ማስረሻ ገልጸዋል። በጥበቃነት የሚሰሩ ግለሰቦች የተሰጣቸውን ኃላፊነት ካልተወጡ በሕግ ተጠያቂ መሆናቸውን በመረዳት የተሰጣቸውን ንብረት በተገቢው መጠበቅ እንደሚገባቸው መርማሪው መልእክት አስተላልፈዋል። የግል ድርጅቶች ሊሆኑ ይችላሉ፣ የመንግስት ድርጅቶች ሊሆኑ ይችላሉ፣ ንብረት እንዲጠብቁ ዛሬ ቦታ ላይ ሲቀጥሯቸው በጣም በሚሊዮን የሚቆጠር የህዝብና የሀገር ሀብት እንዲጠብቁ ነው ኃላፊነት የተሰጣቸው። ልክ በዚሁ አግባብ የተሰጣቸው ኃላፊነት ከባድ መሆኑን ተገንዝበው ለወንጀል ፈጻሚዎች ምቹ ሁኔታዎችን በማስወገድ እነሱም ነቅተው በመጠበቅ የተጣለባቸውን ኃላፊነት በንቃት መወጣት አለባቸው እያስባለው